አዲስ ቤት ገብታ ሰው ቤት ገብታ ነበረ አሰሪዋ ደበደበቻት ብሎ ሲል እንግዲህ በጣም ተደናብሮ ካልጋው ላይ ያው ፍንጠር ብሎ ወርዶ ሲርበተበት ነበረ። ናሆምም ተረጋጋ እንጂ አንተ ሰውዬ፣ ምን ሆነ ካል እያለው ነበር። እሱም እንዴት ነው የምረጋጋው፣ ጽናት እያልከኝ ብሎ እንግዲህ ወደ ሳሎን ነበረ ሮጦ የሄደው። እንግዲህ ወደ ሳሎን ሮጦ በሄደበት ሰዓት ጽናት ስምረትና ሀኒ፣ ናሆም ነበሩ ቁጭ ያሉት ማለት ነው። እየሮጠ እንደሄደ እሷም ብድግ ብላ ኪራ ብለዋለች። ኪራም ደግሞ ጽናት፣ እንዴት ነሽ? ደህና ነሽ ወይ? አልጎድሽም አይደለ ብሏታል ማለት ነው። እንግዲህ ሁለቱም ግራ ተጋብተው ነበረ። ጽናትም ምን ሆነክ ነው ኪራ? የተጣላከው ለምን ተጣላክ? ምን ሆነክ ነው? ሰክረክ ነዋ፣ ጠጥተክ ብላ ስትለው፣ እሱም ጽናት አልጎድሽማ እንዴት ነሽ አንቺ ደህና ነሽ ብሎ እንግዲህ አገላብጦ ካያት በኋላ እንደ ቦቆሎ እሷም ተሰውኮ ተጣል ተካል ሲሉኝ ነው የመጣሁት ብላ ስትል ጽናት ኪራም የምን ሰው እኔ እኮ አልተጣላሁም አንቺም እኮ አሰርሽ ደብድባሽ አለኝ ተብሎ ነው ብላ ብሎ ኪራም ይላታል ለጽናት ማለት ነው እና እና በዛን ሰዓት ሀኒ አረ ማንም አልተጣላ ኪራም ከሰው አልተጣላም ሆስፒታልም አልገባም አልተደባደበም ብላ ይህን ነገር እኛ ራሳችን የፈጠርነው ነገር ነው ብላለች ሀኒ ጽናት እንግዲህ በዛ መሀል ምን ብላለች ለምን ብላ እንግዲህ ቁጭ ብላ ነበረ ማለት ነው ያው እንትናቸው ግን በጣም ነው የተመቸኝ ማለት ነው የስምረት እና የሀኒዬ ማለት ነው በዚህን ዘመን ሰው ዋሽቶ ነው እንጂ የሚያጣላው፣ ዋሽቶ የሚያስታርቅ ስለሌለ ማለት ነው። እና በጣም የሚገርሙ ናቸው። ምን ብላለች ሀኒ? ይኸው ሁለታችሁ ውስጥም እኮ መፈላለጉ መተሳሰቡ አለ። ስለዚህ ተለያይታችሁ መኖር አትችሉም። ይህን ሲስተም የፈጠር ነው እኛንን ብላለች ማለት ነው። እንግዲህ ኪራም ምን ልትሆን መጣች? አንዴ ሄዳለች አይደል እንዴ? አሁን ለምን ተመለሰች? እኔ ከልቤ ያስወጣሁትን ሰው ቶሎ እንደማልመልስ ጽናት ታውቂ የለም እንዴ? ለምን እንደዚያ ረሽኝ እያለ ነበረ ኪራም ማለት ነው። ጽናት እንግዲህ ለመመለስ ሀሳቡ አልነበራትም። እዛም ቁጭ ብላ በጣም እያሰበችለት ነበረ፣ በጣም እየተጨነቀች ነበረ። አብሶ ስምረት ባለቻት አባባል ማለት ነው ይጠጣል ስትኝ ሰማው ልበል ብላታለች። አዎ ሲናደድ ይጠጣል ሳይሆን ይገለብጣል ነው ብላታለች ማለት ነው። በቃ እንግዲያውስ ሲጠጣ በአንቺን እንዴት ሌላ ሴት ጋር ያድራን በቃ ብላ እንግዲህ ነግራታለች ማለት ነው። ጽናት ደግሞ ምንድን ነበር በዛን ሰአት ያለቻት እንግዲህ እንቅልፍ የነሳትና ያሳሰባት ወደ ቤት እንድትመለስ የሚያረጋት ጽናት ይሄ ይመስለኛል ስምረት ባለቻት ማለት ነው። ይሄን ነግሬሽ መቼም እንቅልፍ አይወስድሽም ብላታለች፣ ስምረት ራሱ ማለት ነው። ጽናትን እንዲማ አያረግም ኪራ ናሆም እኮ አጠገቡ አለ ብላታለች። ናሆን ማለት ማን ነው ብላ ስትላት ናሆም ማለትማ ጓደኛው አብሮ አደጉ ነው ብላታለች ማለት ነው። ጽናት ለስምረት እንግዲህ ይሄን ነግሬሽ እንቅልፍ ወስዶች ታደረ አላቅም ነበር ያለቻት እና እሷ እንግዲህ ስምረት ፍራሽ ሰታት የምትለብሰው ሰታት እንትን ታለቻት። በኋላ እንቅልፍ የመጣ ብላ ጽናት ያው ተኝታ ነበረ በዛ ሰዓት ማለት ነው። በዛ በተኛችበት ሰዓት ነበር እንግዲህ ሆን ብለው አሁን ስልክ ደውይ ብላ አስደውላ ደውለው እንግዲህ ኪራ ከሰው እንደተጣላ የነገሯት ማለት ነው። ግን ያው መተሳሰብ አለ ውስጣቸው። ለምንድን ነው ኪራ ታዲያ ጽናት በገባሽ ሰዓት ለምን መጣች እያለ እንደውም ሴትዮ ሰውዬ እየተባባሉ በጣም ይሄንን እንትን ሲጠራሩት ነበር ማለት ነው። ሰውዬ ሴትዮ የሚባባሉት እንግዲህ በድሮ ድሮ ጊዜ ነው እና አንተ ሰውዬ አንተ አንተ ሰውዬ አን ቱ ሴትዮ ነው ሴትዮ ብቻ ይባባላሉ ማለት ነው። ጽናትና ኪራም እቺን ነበረ እንትን ሲሉ የነበረው ብቻ ኪራ በጣም ነበር የተናደደው። ከልቡ አይመስለኝም ንዴቱ ግን አፉ ላይ ነው። በመመለሷ ጽናት በጣም ደስ ብሎታል ማለት ነው። ለምን አንደኛ ከጭንቀት ድኗል። ያው ሃኒ ቤት ሄዶ ራሱ እኔ ከጽናት ውጪ ሴትን ማመን አልቻልኩም በጣም ከባድ ነው ብሎ እያለ ሲያወራት እንግዲህ ሐንዬ ምንድን ነበር ያለችው ማለት ነው። አሁንም ዛሬም እሷ ላይ ነሽ። በቃ እኔ የተነስቼ መሄድ አለብኝ ብሎ እንግዲህ ኪራ ወደ ቤቱ ተነስቶ ሲሄድ ሀና ምንድን ነበር ያለችው ኪራን፣ አይ ኪራ አሁን ከዚህ ስትወጣ እኮ ስልክ ደውለህ ልታጨናንቃት ነው ብላ እየሳቀችበት ነበረ። እሱም እንግዲህ ለጽናት ያለው ፍቅር ሌላ ሰው እንዳያውቅበት በጣም እንደሚወዳት እንዳይታወቅበት ነው እንጂ ጽናትን ጠልቷት አይደለም ማለት ነው። ጽናትን ይወዳታል እንጂ አይጠላትም ማለት ነው።